በመጨረሻም ባዩሽ የሜላትን ሀብትና ንብረት ለመውሰድ ስትል ደፋ ቀና እያለች ባለችበት የሰላምና የምናሴ ትክክለኛ አባታቸው መጣ። አቤት ደስ ሲል ኖላዊ ድራማ ገና ጦርነቱ ሊጀመር ነው። እንግዲህ ሀና ትክክለኛ አባቷ ከመጣ ባዩሽ ተበላች። ውሃ በላት። እቅዷ ሁሉ ከሰረ ማለት ነው ና ኖላዊ ድራማ የዛሬው አጓጊና ልብ አንጠልጣይ የሆነው ክፍል አርባ አራት ከትንሽ ሰዓት በኋላ አስራ አንድ ሰዓት ላይ የሚለቀቅ ይሆናል ማለት ነው። ቤተሰብ ወይኔ እኔማ ጓጓሁኝ እስከሚለቀቅ ድረስ በጣም ነው የሚያጓጓ ኖላዊ ድራማ እጅግ በጣም ደስ የሚል ና አጓጊ አስተማሪ ለባንጠልጣ የሆነው ድራማው በተለይ ደግሞ ባዩሽና እርግብ ሲዋረዱ እቅዳቸው ሳይሳካ ሲቀር ማየት በጣም ነው ደስ የሚለኝ። ምክንያቱም ያለፋችበትን የጓደኛዋን ሀብት ንብረት፣ እሷ በልጇ ናፍቆት እየተሰቃየች ባለችበት፣ ልጅሽ ናት፣ ልጅ እናቴ ነሽ ብለሽ ሂጂ ብላ ያችን ልጅ ያሀናን ታሪክ ሰርቃ ሄዳ ግን ደግሞ ሳይሳካ ሲቀር እንዴት ደስ ይላል! እና ውድ ቤተሰቦቼ ዛሬ እንግዲህ በጣም ደስ በሚል ቪዲዮ ይመጣሉ። ሰብስክራይብ ላይክ ማድረጋቸውን እንዳትረሱ አበረታቱኝ። ባዩሽዬ እንግዲህ ምን ይደረጋል፣ ከሰረች። ማ ከሰረ፣ ውሃ በላት እንግዲህ። ወይዘሮ ሜላትን ብትሆን ያዙ ይልቀቁኝ ብላ ሀና ላይ ጫና እያደረገችባት ነበረና ምናልባት አባትየው ደግሞ የተሻለ ሀሳብ አምጥቶ የሀና ትክክለኛው የዛ ቤት ልጅ መሆኗ የሚረጋገጥበት ቀን በቅርቡ ይሆና ማለት ነው። እና ውድ ቤተሰቦች ዛሬ እንግዲህ ለየት ባለ ቪዲዮ ይመጣሉ፣ ጠብቋቸው። ሰብስክራይብ ላይክ ማድረጋችሁን እንዳትረሱ አበረታቱኝ። ሁልጊዜም ከጎንሽ ነኝ ለምትሉ ደግሞ ከልብ አመሰግናለሁ፣ ስለምታበረታቱኝ ስለምታግዙኝ ና ሰብስክራይብ ማድረጋችሁን እንዳትረሱ